ሰላም እንዴት ናችሁ? ፓርትቱ ፍሪጅ ጥገና ነው። ፍሪጅ ጥገና ላይ እንግዲህ ወደ ጋዝ መሙላት እና ኮንደንሰር መቀየር ከመግባታችን በፊት ብየዳውን እንዴት እናከናውነዋለን የሚለውን ማወቅ አለባችሁ ማለት ነው። አንድ ፍሪጅ ቴክኒሽያን ኮፐር ከኮፐር፣ ኮፐር ከብረት የሚበይዳቸው ስራዎች ይኖራሉ። ልክ እንደዚህ ቫልቭ በምንቀይርበት፣ ፊልትሮ በምንቀይርበት፣ ኮንደንሰር በምንቀይርበት ጊዜ በዚህ መልኩ የምንበይዳቸው ስራዎች አሉ ማለት ነው። ስለዚህ በዛ ጊዜ ያንን ለመበየድ ምን ያስፈልገናል የሚለውን ዛሬ ሰፋ ባለ መልኩ እንነጋገርበታለን ማለት ነው። ስለዚህ ይህንን ለመበየድ እንግዲህ ኦክሲጅን እና ቡቴን ያስፈልገናል ማለት ነው። ስለዚህ በኦክሲጅን እና በቡቴን አማካኝነት የምንፈልገውን ነገር እንበይደዋለን ማለት ነው። ስለዚህ በምንበይድበት ጊዜ ደግሞ ይሄ ቀላጭ ነገሩ ምንድን ይባላል የሚለውን ስንመጣ ብረት ከኮፐር የምንበይድ ከሆነ እርጀንታሊ እንጠቀማለን። ኮፐር ከኮፐር የምንጠቀም ከሆነ ደግሞ ኦተኒ እንጠቀማለን። ስለዚህ ኦተኒ ምንድን ነው? ኦክሲጅን ምንድን ነው? ቡቴን ምንድነው? የሚለውን ይሄ ለጀማሪ ቴክኒሽያኖች የቀረበ ስለሆነ ኢን ዲቴይል እናየዋለን ማለት ነው። ስለዚህ ይሄ ሰማያዊ ሲሊንደር የምታዩት ኦክስጅን ነው። የራሱ መቆጣጠሪያ አለው። ቢጫው ደግሞ ቡቴን ነው። ይሄም የራሱ ጌት ቫል መቆጣጠሪያ አለው ማለት ነው። ስለዚህ ቀዩ የቡቴኑ ነው። ሰማያዊው ደግሞ የኦክስጅኑ ሆዝ ነው ማለት ነው። እነዚህ ሁለት ሆዞች ገመዶች ኦክሲጅኑን እና ቡቴኑን ለማስተላለፍ የሚጠቅሙ ናቸው። ስለዚህ ኦክሲጅንን በምንለቅበት ጊዜ ቡቴንን በምንለቅበት ጊዜ እንግዲህ የራሱ ጌጅ አለው። ስለዚህ እሱን እናያለን ማለት ነው። ሌላው እንግዲህ ኦተኒና አርጀንታሊ ብለናል። ስለዚህ ብረት ከብረት በምንበይድበት ጊዜ አርጀንታሊ እንጠቀማለን ብያቸዋለው። ብረት ከኮበር ኮፐር ከኮፐር ከሆነ ደግሞ ኦተን እንጠቀማለን ማለት ነው። አሁን እንደምታዩት እንግዲህ የተወሰነ የተወሰነ ኦክስጅኑም ትንሽዬ ነው። ትንሽዬ ተከፍቱት እና መልሳችሁ ትዘጉታላችሁ። ምክንያቱም ቲዩቡ ላይ ያለው ኦክስጅን ብቻውን የምትፈልጉትን ብየዳ ሊያከናውንላችሁ ስለሚችል ማለት ነው። ስለዚህ ያነሰ ከመሰላችሁ ነው ከዛ የምትጨምሩት እንጂ ኦቨር ፕሬሸር ማድረግ የለባችሁም ማለት ነው። ቡቴኑን ግን የተወሰነ ከፍታችሁ ትተውታላችሁ ማለት ነው። አሁን መጀመሪያ የማደርገው እንግዲህ ከላይ መቆጣጠር ያለው ቀዩ የቡቴን ነው፣ ሰማያዊ ደግሞ የኦክሲጅኑ ነው። ኦክሲጅኑን ሎክድ እንዳረጉት እንደዘገውት ቡቴኑን ከፍትና በላይተር እለኩሰዋለው ማለት ነው። ከለኮስኩት በኋላ ኦክሲጅኑን ቀስ ብዬ ስሰጠው የእሳቱ ነበልባል እየጠፋ ቀጭን ልክ አሁን እዚህ ቪዲዮ ላይ እንደምታዩት ከለሩ ሰማያዊ የሆነ ቀጭን ነበልባል ይወጣልኛል ማለት ነው። ስለዚህ ሊበይድልኝ የሚችለው እሱ ነው ማለት ነው። በዚህ መልኩ ፊልትሮ ልትቀይሩ ትችላላችሁ፣ ኮንደንሰር ልትቀይሩ ትችላላችሁ፣ ሞተር ልትቀይሩ ትችላላችሁ። በዚህ መልኩ እንበይዳለን ማለት ነው። ስለዚህ አንድ የፍሪጅ ቴክኒሽያን በቅድሚያ ማወቅ ያለበት ነገር ምንድን ነው? የፍሪጅ ፓርቶችን፣ ኤሌክትሪካል ፓርት የሚባለው ምንድን ነው፣ ሜካኒካል ፓርት ምንድን ነው የሚለውን ፓርት ዋን ላይ ሰርች ይላቸዋለሁ። ፓርት ቱ ላይ ደግሞ ስንመጣ ያንን ለመበየድ ምን ያስፈልገናል የሚለውን ማወቅ አለበት ማለት ነው አንድ ቴክኒሽያን። ስለዚህ የዛሬ ቪዲዮ ኦክሲጅን እንዴት እንጠቀመ ኦክሲጅን እና ቡቴን እንዴት እንጠቀማለን የሚለውን ነው ማለት ነው። ስለዚህ እዚህ ጋር መረዳት ያለባችሁ ይሄ ሆዝ ሁሉም ተሰካኪ ነው ተነቃቃይ ነው። ፍሪጅ ቴክኒሽያን እነዚህ ሲሊንደሮችን እና ቡቴን ሲሊንደር እና ኦክሲጅን ሲሊንደር እንዲሁም ደግሞ መበየጃ ሆዞችን የሚገዛው በተናጠል ነው ማለት ነው። ስለዚህ ሲሊንደሩን የብቻ ትገዛላችሁ፣ ታስሞላላችሁ። ቡቴኑንም የብቻ ትገዛላችሁ፣ ታስሞላላችሁ። ከዛ ሆዙን ከነ መበየጀው ታስራላችሁ ማለት ነው። ስለዚህ ስትገዙት በተናጠል ነው እንጂ እንደዚህ ኮምፕሌት ሆኖ ላታገኙት ትችላላችሁ። ለምሳሌ አሁን እዚህ ፍሪጅ ጋር ቫልቭ በይጄ ጋዝ የተሞላ ፍሪጅ ነው ልክ እንደምታዩት ዜጋ ካፕለሪው ጋር ማነው ፊልትሮ ጋር ብየዳ ያስፈልገው ነበር፣ ተበይደዋል። ቫልቭ ጋር ብየዳ ያስፈልገው ነበር፣ ተበይደዋል። ስለዚህ እነዚህ እነዚህ ነገሮች የሚከናወኑት በኦክስጅንና እና በቡቴን ነው ማለት ነው። በኦክስጅንና እና በቡቴን ነው ማለት ነው። የዛሬ ቪዲዮችን ይህን ይመስላል። ቀጣይ ደግሞ እንዴት ጋዝ እንሞላለን የሚለውን ዲቴል የሆነ ቪዲዮ እሰራላቸዋለሁ። ይህንን ለጓደኞቻችሁ ሼር በማድረግ ብዙ እይታ እንዲደርስ ማድረግ ይኖርባቸዋል ማለት ነው። ይህንን ኮንቲኒቲ ክላሱ ትምህርቱ ኮንቲኒቲ እንዲኖረው በነፃን የቀረበላችሁ ኮንቲኒቲ እንዲኖረው ለጓደኞቻችሁ በማጋራት ለብዙ ሰው እንዲደርስ ታደርጋላችሁ ማለት ነው። ለዚህ ቤተሰብ ደግሞ አዲስ የሆነ ለዚህ ቻነል አዲስ የሆነ ሰብስክራይብ በማድረግ ሁሌ አዳዲስ ቪዲዮ አስተማሪ ቪዲዮዎች እንዲደርሰው ሰብስክራይብ በማድረግ መቀላቀል አለበት ማለት ነው። ስለዚህ እንዴት ጋዝ እንሞላለን የሚለውን እና ሌሎች ኮንደንሰር ችግር፣ የፋን ችግር፣ የባዮሜታል ችግር፣ ባዮሜታል ሲበላሽ ምን ያሳያል፣ ሂተር ሲበላሽ ምን ያሳያል፣ ዲፍሮስት ቴርሞስታት፣ እነዚህ እነዚህም ዲቴይል በሆነ ቪዲዮ ደግሞ ይዤላችሁ እመጣለሁ ማለት ነው። ለዛሬ ጨርሰናል። አመሰግናለሁ።